የሚካኤል ልጆች ከሚካኤል ጋር ያለንን ፍቅር ታውቃላችሁ። ከመላኩ ክብሩ የተነሳ መጀመሪያ በጣም ስነሳ ዜማው ከባድ ነው። ሚካኤል ሰፈር ነው ያደግኩበት አካባቢ። ያው በጥሩም እንደሚታወቀው ደግሞ ቄራ ቡልጋሪያ የሚባል ሰፈር አለ፣ የሚታወቀው በድብድብና በግሩፕ ጸብ ነው። እና አንድ ቀን ይገርማችኋል፣ ሰዓታት ልንቆም እኔና አብረውኝ ያደጉ ዲያቆናት ፍልሰታ ነው እየሄድን እያለ የግሩፕ ጸብ መቼ እንደሚጀመር አይታወቅም። ማለት አጀማመር የለውም ስነ ስርዓትም የለውም። ቀድሞ በወረወረ ስለሆነ በግራም በቀኝም ድንጋይ ይዘው ከበቡን ማለት ነው። ጥናት ላይ በጣም አትኩሮት ሰጥቼ እንደገና ደከም በማለቴ ብዙ ጊዜ እነዛ ስቱዲዮ ላይ ተደጋጋሚ ሄደለው ተደጋጋሚ ነገሮቹ አልመጡ ይላሉ ማለት ነው። ከሚከር ወይ ባክ ጊዜኝ ሰደከኝ መልአክ ምናምን ል ነበር በልብ የዝም ብዬ ተሰላስበው ያው ሽን መዝሙር ያው በህዝብ ዘንድ ተወዳጅነት አተረፈችልኝ ማለት ነው። ከዛ በኋላ በጣም በሚገርም የድምፅ አወጣጥ ያው በኢንጂነር ታዶሳ አማካኝነት ያወጣሁኝ መዘመር ጀመርኩኝ በብዛት ይሄ ሲወጣ የእሱ ድጋፍ ነው። ምክንያቱም አንደኛ ከፍ አድርጎ ማጥናት ልክ እንደተባለው ለምሳሌ ያጣናን ስልቶችን በመውሰድ ማለት ነው። የድሮ መዝሙሩ ላይ ከገብረ ዮሐንስ ስትመጡ ለምሳሌ ምን መዝሙር የሚላለው የመጀመሪያ መዝሙሩን ሁላችሁም ታስታውስታላችሁ በሱ እስታይል ለማድረግ ነበር መጀመሪያ ይሄንን መዝሙር የተጠቀምኩት ዘዴ ማለት ነው። ስለ ጽዮን የዘመረው መዝሙር አለ። የዛን መጀመሪያ ላይ ሲለቅ ማለት ነው፣ በዛ መዝሙር ላይ ማለት ነው። በዛ መዝሙር ተነስቼ አንደኛ ድምጹን የሱን ድምጽ ብዙ ጊዜ ተደጋጋሚም በሌላም በሌላም መንገድ እሰማዋለሁኝ፣ በሞባይልም በተለያየ ይሄ በቃ በዚህ አይነት መንገድ ሊሄድ ይችላል የሚል ነገር ማለት ነው። ያው ድምፁ የሱ ከፍ ያለ ድምፅ ነው። ያው መጀመሪያ ዜማው ሲመጣ ግን በጣም ከባድ ሆኖ ነበር የታየኝ። ከባድ ምን ሆኖ ቀለል አድርጎ ነው የሰጠኝ። ነገር ግን እንደዚህ አይነት ዜማዎች እስኪ ወጣ እያልክ ስራው በማለት ታዲዮስም፣ ኢንጂነር ታዲዮስ ያው ወጣ አድርጌ እንደዚህ ነው እንዳዜመው አገዘኝ። ከዛ ወራ ወጣ እያረኩ የራሴን ራሴን እንትን ወሰድኩና ያው በራሴ ላጼ በራሴ የዜማ እንትን አርኩኝ። ሁለተኛ አንዳንድ አንድ ጊዜ እባክህ ሚካኤል ወይ እባክህ ግዘኝ ሰደከኝ መልአክ ምናምን እል ነበር በልቤ ዝም ብዬ በቃ፣ ሳላስበው ያው ሽን መዝሙር ያው በህዝብ ዘንድ ተወዳጅነት አተረፈችልኝ ማለት ነው። በጣም ተደናግጠን ቆመን እያለ አንድ ልጅ ወደኛ አቅጣጫ ድንጋይ ሲያነሳ፣ ሌላ ልጅ መቶ ተው ብሎ አስቆመ። ተው እንዳትነካቸዋል፣ እንዴ የዚህ ሰፈር ልጆች ናቸው። ለምንድነው ማልመታቸው ሲለው፣ የሚካኤል ልጆች ናቸዋል። ሲደግበኝ ክንዶ በዘመኔም ምልጃው ሲደብቀኝ ያለፈ ቀኔ እያመራኝ በብርሃኑ ፋና ሚካኤል መንገዴን አገና አይኑ ዘርግ በአይኑ ኦ ሚካኤል ታየ በብርሃኑ፣ ሲማልል ሲማፀን በፌቶ እግዚአብሔር አየን በምሕረቱ። መዝሙሮችን እንግዲህ ወደ አስር ወደ አስራ አንድ የሚሆኑ መዝሙሮች አሉኝ። ጥናት ላይ በጣም አትኩሮት ሰጥቼ እንደገና ደከም በማለቴ ብዙ ጊዜ እነዛ ስቱዲዮ ላይ ተደጋጋሚ ሄደለው ተደጋጋሚ ነገሮቹ አልመጡ ይላሉ ማለት ነው። ይሄ በጣም በብዙ ድካም ነው ያመጣሁት፣ በትክክለኛው ለመያዝ ግጥሙ በጣም ረዝዥም ነው። በመሳሪያ ደግሞ ተቀናብሮ ወደ እናንተ ሲደርስ ደግሞ ምናልባች ከመልአኩ ክብር የተነሳ ግጥሙን ስትመለከቱት የተወሰነች ትንሽ የሶስት መስመር ያላነሳችሁም ስለሆነች እንደው ዝም ብሎ የተለቀቀለት አይነት ነገር ያስብላል። ምክንያቱም ግጥሞቹም ትንሽ ስለሆኑ እንደው ዝም ብሎ ቀለል አድርገው ይዟቸው ነው ምናምን ልትሉ ትችላላችሁ። ሁለተኛ ደግሞ ዜማ እንደተባለው ዋናነት ዜማ ነው። ዜማዎች ሲሰጡ እነሱ ቀለል አድርገው አዚሞ ነው የሚሰጡ አስጠኝተው አካል እንደ ኢንጂነር ታሪውሳ አይነት አስጠኝት አካል ደግሞ በራሱ የድምጽ ዜማ ወይም ደግሞ እኔም በሚገባኝ በራሱ የድምጽ አንጻር የእሱም ድምጽ ጥሩ ስለሆነ ራሱ የቴዲ በራሱ ድምጽ ገብቶ ነው የሚያስጠናኝ ማለት ነው። ራሱ ቴዲ ያው ዜማዎችን አሃ፣ ይሄ የሳብኩ ማስጠናት እንዳለብኝ የሚያመለክት ነው በማለት የሳበ ያው ቀናል የሚለው መዝሙሬ ብዙ ጊዜ ኢንጂነር ታዲዮስ አስታውሳለሁ ቀና በሌ ብሎኝ መድረክ ላይ ሩፋኤል ቤተክርስቲያን የተለያየ ቦታ ላይ ስዘምር ዝማሪዎችን ወደ እንድትከታተሉልኝ እና እንድታዳምጡልኝ በእግዚአብሔር ስም በዩትዩብ ደረጃ በተለይ እንድትከታተሉልኝ በእግዚአብሔር ስም ጥሬን አስተላልፋለሁ። ያው መዘመራቸው መዝሙሮች ቸሮሀይ ቸሮሀይ ናና የሚል አማኑኤል እየታየው ወይ በምረት ተቀበለን ምን አጫጭር መዝሙሮች እንደዚህ በጉባኤያችን እነዚህ አይነት መዝሙሮች ናቸው። ያው ህዝቡ ተቀባይነቱ ብዙም ይሄን ያህል የጣፈጥ አይደለም። ምክንያቱም ሌሎቹ ው አዳዲስ አዳዲስ ስራዎች ሲመጡ አዳዲስ ስራዎችን አጥንተው ስለሚያቀርቡ ደግሞ፣ ው እንዲሁ ነካነካ ማረጋቸው የድሮዎችን በጣም በድሮ ዝም ብሎ የሚሰሙትን ሰንበት ምክሄት ላይ ብቻ የሚሰሙትን የማኅበረ ቅዱሳን ላይ የሚለቁትን ብቻ ነበር የምከታተል እንጂ እንደዚህ አዳዲስ ዝማሬዎች በቋሚነት ስለማልሰማ ሌሎቹ በብዛት ይበልጡኝ ነበር ማለት ነው። እሱም አይዘምር የሚሉ ደግሞ አንዳንድ ሰዎች ትችት ብቻ ስለሚሰጧቸው የሚሰጧቸው መጨረሻ ላይ ነው እንደ የማጠቃለያ ዝማሬ ተብሎ እየተወሰደ የሚሰጠኝ ነበር እንጂ ው በቋሚነት ው አራት፣ አምስት፣ ስድስት ዘማሪዎች ከዘመሩ ከመጨረሻው በኋላ ነው ማለት ነው የምዘምረው እንጂ ያው ብዙም አገልግሎት ላይ ይሄን ያህል የባህር ዳርን ህዝብ አገልግያለሁ ብዬ አላሰብም። ባህር ዳር ላይ የምዘምረው ያው ዘማሪ ነብዩን መዝሙሮች ስለማውቃቸው የእሱን መዝሙር ይዤ ነው። ግን የእሱን መዝሙርም በትክክል ስንኞችን እስከ መጨረሻው ድረስ አልሄድበትም ነበር፣ ያው አቋርጬ እተወው ነበር። ግን ሰው በጣም ይመሰጥበት እንደነበር ባህር ዳር ላይ ይህም መዝሙር ስትዘምራው እናለቅሳለን ምናም የሚሉኝ እንደነበር አንዳንድ ሰዎች እህቶቼ አስታውሳለሁ፣ ባህር ዳር ላይ ያሉት።